ነገረ ኢራን ከዓለም የተደበቀችው የምድራችን ሀያል አገር። የምዕራቡ ዓለም ሚዲያ ቀጣፊ ነው። ይህን እውነት ሰሜኑም ደቡቡም ምስራቁም ምዕራቡም ያውቀዋል። የምዕራቡን ዓለም ሚዲያ ለመረዳት የተራቦሻ ማሰበቂ ነው። የተራቦሻ የመገበውን ጌታ ይወደዋል። ጌታው ባለበት ሁሉ ይገኛል። ሲጮህ እንኳ በጌታው በኩል ቆሞ ነው። የምዕራቡ ዓለም ሚዲያ ባህሪና ተርቦ የበላ ውሻ ባህሪ አንድ ነው። ታዲያ የምዕራቡ ዓለም የተራበ ውሻ ነው ስንል አቅሙን እያሳነስን አይደለም። ተናካሽ ነው። በእርሱ የተነከሰ ቶሎ አይድንም። 18 መርፌ በእንብርቱ፣ 18 መርፌ በቂጡ ቢጠቀጠቅ በምዕራቡ ዓለም ሚዲያ የተነከሰ ቶሎ አይድንም። ኢራንን ውሰዷት። ስሟ ሲጠራ ምን ትዝ ይላችኋል? ሚሳይል፣ ቦምብ፣ አጥፍቶ ጠፊ፣ ጥንፈኛ፣ አክራሪ ሰዎች፣ የፈረሰ ከተማ ተሳስታቸዋል? አዎ አብዛኛው የዓለም ሕዝብ ስለ ኢራን የሚያውቀው እውነት ውሸት ነው። ይህን ውሸት ለዓለም ሕዝብ ሁሉ ያለመዱት ደግሞ የምዕራቡ ዓለም ተናካሽ ሚዲያዎች ናቸው። ይህን እውነት ማመን አትፈልጉ ይሆናል። እውነቱ ይከብዳችሁም ይሆናል። እኛ ስለ ኢራን የምናውቀውና ኢራን የሆነችው ግን ፍጹም የማይገናኝና የተራራና የመቀመቅን ያህል የተራራቀ ነው። እነሆ የተቀበረው እውነት። ታላቅ ህዝቦች ነበሩ። ጥንታዊ ስማቸው ፐርሺያ ይባላል። ከዓለም በፊት የነቁ ዓለም ሳይባንን ዕውቀትና ስልጣኔ የገባቸው የእውነትም ታላቅ ህዝቦች ነበሩ። አረቦች ናቸው የሚለውን ጥያቄ አይወዱትም ይባላል፣ ይበሳጫሉ። እኛ አረቦች ሳንሆን ፐርሺያኖች ነን ብለው ይመልሳሉ። ጥንታዊ ታሪክ ካለ እነሱ ባዶ ነው። የብዙ ሺህ ዓመታት ታሪክ ያላቸው ጥንታዊ ህዝቦች ናቸው። የሂሳብ ቀመር የፈለቀው ከነሱ ነው። መድኃኒት ቀምሞ በሽታ መሻርን ያውቁበታል። የአስትሮኖሚና ፊዚክስ ሊቅ ናቸው። ኬሚስትሪ በእጃቸው ነበር። የግንባታና አርኪቴክቸር ፈርቀዳጆች ናቸው። ሃይማኖት፣ ፍልስፍና፣ ሳይንስ ከእነርሱ ፈልቋል። ጥንታዊ ዞሮ አስትራኒዝም የነሱ ነው። ምን አለፋችሁ እነሱ የሰለጠኑት ዓለም ስልጣኔ ምን መሆኑ ሳይገባው ነው። እነዚህ ህዝቦች ከዛሬ 2500 ዓመት በፊት አንድ ሳይረስ ዘግሬት የሚባል ንጉሥ ነበራቸው ኤስያ ከፊል አውሮፓ እና ሰሜን አፍሪካ ሁሉ የእርሱ ግዛቶች ነበር። ንጉሱ የምህረት ንጉስ በሚባል ቅጽል ስም ይታወቃል። በግዛት ማስፋፋት ወቅት የተያዙ ምርኮኞችን አይበድልም። ምዕራባውያን ሚዲያ የሚያንቆለጳጳሱት የአሜሪካው ፕሬዝዳንት አብርሃም ሊንከን የዛሬ 158 ዓመት ባርነትን ከማስወገዱ በፊት ሳይረስ ከ2500 ዓመት በፊት ባርነትን ያስወገደ ስልጡን ንጉስ ነበር። ግዛት ሲያስፋፋ የወረራቸው ማህበረሰቦች ባህል፣ ቋንቋ እና ሴት ተጠብቆ እንዲቆይ ጭምር ያደርግ ነበር። ይህ ንጉሥ በትንቢተ ኢሳይያስ እዝራና ዳንኤል ውስጥ በስፋት ስሙ ተጠቅሷል። በመጽሐፍ ቅዱስ ውስጥ አይሁዳዊ ሳይሆን በእግዚአብሔር ተቀባይ የተባለለት ብቸኛ ነንጂው ንጉሥ ነው። ሳይረስ ዘግሬት በወቅቱ አይሁዳውያንን ከባቢሎኖች ቀንበር ነጻ እንዳወጣቸውም ይነገራል። ፐርሺያን የምንላቸው እነዚህ ጥንታውያን ሊቆች የአሁኖቹ ኢራናውያን ናቸው። ብዙዎች ኢራን አረብ ትመስላቸዋለች። ኢራኖች አረቦች ሳይሆኑ ከአረቦች በብዙ የሚለዩ የራሳቸው ቋንቋና ባህል ያላቸው ህዝቦች ናቸው። ቋንቋቸው ፋርስ ይባላል። 99 በመቶ ህዝባቸው ሙስሊም ነው። ኢራን ሲባል ብዙዎቻችን ስለ ኒውክሌር ማዕቀብ ወይም አሸባሪነት እናስብ ይሆናል። የህዝቦቿ ታሪክና ማንነት ግን ከዚህ ይዘላል። ኢራናውያን እጅግ የተማሩ ህዝቦች ናቸው። አሁን ላይ 4.5 ሚሊዮን ኢራናውያን በየዓመቱ ወደ ዩኒቨርሲቲ ይገባሉ። 90 ፐርሰንት የሚሆኑ ጎልማሳ በሚገባ ማንበብና መጻፍ ይችላል። ፖለቲካዊ ምስቅልቅል የአውሮፓውያን አቆጣጠር 1940 ዎቹ ላይ እንግሊዝ ኢራን ያላትን የነዳጅ ሀብት ለማውጣት ትሄራን ላይ ተከሰተች። ነገር ግን ኢራን በገዛ ሀገሯ ከነዳጅ ሀብቷ 16% እንድታገኝ ተደርጎ አብዛኛውም የነዳጅ ሀብት እንግሊዝ እንድትዘርፈው ተደረገ። በእንግሊዝ ቁጥጥር ስር ሆኖ እንደ ልብስ ሲዘረፍ የኖረው የሀገሪቱ የነዳጅ ሀብት ለኢራናውያን ጥቅም እንዲውል በማሰብና ደሃው የሀገሪቱ ህዝብ ከዚያ ሀብት ተጠቃሚ እንዲሆን እንደ ኢሮፓያን አቆጣጠር 1951 ላይ መሐመድ ሞሳደግ የሚባል የአገሪቱ ጠቅላይ ሚኒስትር ዘርፉን ናሽናላይዝ አድርጎ እንግሊዞችን አባረረ። እንግሊዝ ነዳጅ ማጣሪያዎችን ገንብቼ እንዴት ነዳጅ እንደሚወጣ አስተምሬ ተባረርክ ብላ ቀወጠችው። ጠቅላይ ሚኒስትሩንም ጥርስ ነከሰችበት። መጀመሪያ ጉዳዩ በድርድር እንዲፈታ ሞከረች፣ ሰውየው አሻፈረኝ አለ። ያኔ እንግሊዝ ከአሜሪካ ጋር ተመሳጥራ ሰውየው ላይ መፈንቅለ መንግሥት አስደርጋ እስር ቤት አስወረወረችው። ፖለቲካዊ ሻጥሮ የሚጀምረው ከዚህ ነው። እንግሊዝና አሜሪካ ለራሳቸው የሚመችና የሀገሪቷን የነዳጅ ሀብት እንዲዘርፉ ፍቃድ የሚሰጣቸው ንጉሥ አስቀመጡ። ሰውየው ንጉስ መሐመድ ሬዛ ሻህ ይባላል። ንጉሱ ከአሜሪካና የአውሮፓ መንግስታት ጋር ሸሪክ ስለሆነ ባልተለመደ መልኩ ኢራን ውስጥ ስር ነቀል ለውጦችን ማምጣት ጀመረ። አገሪቱ አደገች፣ መሰረተ ልማት ተስፋፋ። የአገሪቱ የነዳጅ ሀብት በቢሊዮን ዶላሮች ማምጣት ጀመረ። በእርግጥ ንጉሱ ከዚህ ውስጥ አብዛኛውን ዘርፎታል። ለማንኛውም ለውጡ ሀገሪቷን የምዕራቡ ዓለም ገጽታ እንዲኖራ ታደረገ። ትምህርት ተስፋፋ። ሴቶች የመምረጥ መብት እንዲኖራቸው ተደረገ። ብዙ ገደቦች ተነሱ። ምን አለፋችሁ ኢራን ሚድል ኢስት ውስጥ የምትገኝ ሌላ አሜሪካ ሆነች። የአሜሪካ ባህል ቋንቋና ያኗኗር ዘይቤ የኢራን ህዝቦች ላይ መስረጥ ጀመረ። ብዙዎች ይህንን ለውጥ አሜሪካኒዝምን የማጥመቅ አካሄድ አሉት። ብዙ ኢራናውያንንም አስቆጣ፣ በተለይ ደግሞ የአገሪቱ የእስልምና መሪዎችን። ንጉሱ አገሩን ሽጧል የአሜሪካ ፐፔት ነው፣ ሙሰኛ ነው፣ የኢራናውያን ታሪክና ባህል እንዲጠፋና አሜሪካዊነት እንዲስፋፋ በር ከፍቷል፣ ከዛም አልፎ የሀገሪቷን የነዳጅ ሀብት አዘርፎ ይበልጥ ህዝቡን አደህይቷል በማለት አመፅ ተጠራበት። እንደ አውሮፓውያን አቆጣጠር 1979 ላይ ንጉሱ ሸሽቶ ወደ አሜሪካ ሄደ። የወቅቱ የአሜሪካ ፕሬዝዳንት ጂሚ ካርተርም ጥገኝነት ሰጡት። በዚህ መሃል ይህንን የህዝብ አመጽ ሲመራ የነበረው አያቶላህ ሩሆላህ ሆሚኒ ከፈረንሳይ ወደ ሀገሩ ኢራን ተመለሰ። ከዛም በዙ ዓመት እንደ አውሮፓያን አቆጣጠር 1979 ጀምሮ ኢራን ኢስላሚክ ሪፐብሊክ ኦፍ ኢራን ተባለች። ከዛ አሳትሉም ከዛማ ሀገር በድሏል የተባለው ንጉስ ፍትህ ሳያገኝ ወደ አሜሪካ መሸሹና ለንጉሱ የአሜሪካ መንግስት ጥገኝነት ወይም ከለላ መስጠቱ ያበሳጫቸው ወጣት ኢራናውያን የሀገሪቱ ዋና ከተማ የሆነችውን ቴራን ውስጥ የሚገኘው የአሜሪካ ኤምባሲ በመሄድ 52 አሜሪካውያንን አገቱ። የታገቱትን አሜሪካውያንም ወጣቶቹ አይናቸውን በጨርቅ አስረው ሲያንገላቷቸው በቴሌቪዥን መስኮት ታየ። ያኔ አሜሪካን እና ኢራን ላይ የላቸው ከ1979 ኢስላሚክ ሪቮሉሽን በኋላ የሃይማኖት መሪው የኢራን ሱፕሪም ሊደር እንዲሆኑ ተደረገ። አሁን ላይ የኢራን ሱፕሪም ሊደር አሊ ሆሴኒ ሀሚኒ ይባላሉ። የአገሪቱ የመጨረሻው ውሳኔ እርሳቸው ነው። የአገሪቱ ፕሬዝዳንት የእርሳቸውን ያህል ሥልጣን የለውም። አሜሪካ ሰውየውን እንዲት ትገልጸዋለች? ገንዘብ አለው፣ ጥይት አለሁ መረጃ አለው የአገሪቷ እስር ቤቶች ቁልፍ በእጁ ነው ሚዲያው በእርሱ ቁጥጥር ስር ነው ህግ አውጪው ህግ ተርጓሚው ና ፖሊሱ በእርሱ ስር ነው የራሱን የኢኮኖሚ ኢምፓየር ገንብቷል የአገሪቷ ጦር አዛዥ አዛጅ ሳይቀር እሱ ነው ኢራናውያን ታፍነው ይገኛሉ ሰውየው የምዕራቡን ዓለም አይወድም አሜሪካን እንደ ጭራቅ ያያል ሽብርተኞችን ይደግፋል ኒኩሌር ያበለጽጋል ለዓለም ስጋት ነው ወዘተ አሜሪካ ኩባ ቬንዙዌላ ሰሜን ኮሪያና ሊቢያ ላይ ጣለችው ማዕቀብ ቢደመር ኢራን ላይ ጣለችውን ያህል አይደርስም። ምንም አይነት የንግድ ግንኙነት ከኢራን ጋር እንዳይደረግ፣ ነዳጇን ማንም እንዳይገዛት፣ ከኢራን ባንኮችና የፋይናንስ ተቋማት ጋር ምንም አይነት ትራንዛክሽን እንዳይኖርና የኢራን ባለስልጣናት ወደ አሜሪካ ድርሽ እንዳይሉ አድርጋለች። የኢራን ምንጣፍ እንኳ ሳይቀር ወደ አሜሪካ መግባት አይችልም። በነዚህ ማዕቀቦች ሳቢያ ኢራናውያን ያላቸው ብቸኛ አማራጭ በራሳቸው መንገድ የአገሪቷ ኢኮኖሚ እየተንገዳገደም ቢሆን እንዲቆም ማድረግ ነበር። በፊት ከአሜሪካና አውሮፓ ይገዙ የነበሩ ምርቶችን ራሳቸው ማምረት እንዲጀምሩም አድርጓቸዋል። ችግሩ በዚህ ጫና ውስጥ የሀገሪቷ ገንዘብ የመግዛት አቅም አጥቶ ብዙ ዜሮዎች ከኋላው እየተጨመሩበት ነው። መድኃኒቶች ላይ ማዕቀብ መጣል ባይቻልም አብዛኞቹ የዓለም አቀፍ መድኃኒት አምራች ኩባንያዎች ከአሜሪካ ጋር ላለመጎራበጥ በሚል ለኢራን መድኃኒቶችን ከመሸጥ ተቆጥበዋል። በዚህ ምክንያት ብዙዎች ይሰቃያሉ። ጋዜጣ ለማተም ወረቀት ማስገባት ሳይቀር መከራ ነው። የስጋ ወተትና የዳቦ ዋጋ ከ20 ፐርሰንት በላይ ጨምሯል። በዚህ ሁሉ ጫና ውስጥ ኢራን 865 ሺህ ወታደሮችን ይዛ ራሻና ቻይናን የአደጋ ጊዜ ተጠሪ በማድረግ ራሷን ከአሜሪካ በመጠበቅ ላይ ትገኛለች።